በተቻለን አቅም ስራችንን አጥርተን ለመስራት እየሞከርን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ የሚያማምሩ የቤት እቃዎችን ይዤላችሁ መጥቻለሁ። ስለ እቃዎቹ ዝርዝር መረጃ በዚህ ቪዲዮ ስላለ እስከ መጨረሻው በመከታተል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ተከታተሉ። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ ውድና የተከበራችሁ የቻናላችን ቤተሰቦች ሰላም እንዴት ናችሁ እኛ አልሐምዱሊላ ደህና ነን ዛሬ ከዚህ በፊት ሰርተነው በጣም ተወዳጅነት ያገኘውን የቤት እቃይ ዘንላችሁ መተናል በድጋሜ ሰርተነዋል አሁን በድጋሜ ስንሰራው ዙ ከሚሴ አካባቢ ሳይሆን እንደሴ ከተማ ላይ ነው የታዘዝ ነው እህታችን ሳዑዲ አረቢያ ናት። ለልጇ ሰርፕራይዝ ለአዲስ ዓመት ሰርፕራይዝ አርጋታ አለይ ይህን የመሰለ እቃ ሰርተንላታል። አማናችንን ተቀብለን እቃውን ሰርተን ጨርሰናል። እንሻላ በቅርብ ቀን ውስጥ የምናደርሰው ይሆናል። እህታችን በዚሁ ዩትዩብ ላይ ይህን ተመሳሳይ ስራ ለቀን ነበር፣ ያናይታ ነው ያዘዘችን። እናንተ ማዘዝ ትችላላችሁ። ስልክ ቁጥር እናስቀምጣለን። ይህ የምንመለከተው አንድ ሜትር ከአምሳ አልጋ ሲሆን ከጎኑ ስፖንዳው ላይ መሳቢያ ያለው አንዳንድ ነገሮችን ማስቀምጫ ይሆናል ውስጡ ባዶ ከሚሆን ስላይደር ያለው መሳቢያ ነው። ለአጠቃቀም ምቹ ነው። ተንቀሳቃሽ ስለሆነ በግራም መቀኝ ማዞር ይቻላል። መሳቢያው ማለት ነው። ግርጌውንም ራስጌውንም በተመሳሳይ ስኩዌር ፍልፍሎች ያሉት እነዚህ በጣም ነው የሚያምሩት። የካሜራ ጥራት ችግር አለብን፣ እናስተካከልለን እንሻአላ። ይሄ በጣም የሚያምር ነው። በአካል በጣም ነው የሚያምረው ከካሜራው በላይ ማለት ነው። በጥንቃቄ እንዲሁም በጥራት የተሰራ ስራ ነው። ስቲከር እዚህ ጋር ተጠቅመናል። ራስጌም ላይ ግርጌም ላይ ያለው ስቲከሩ አንደኛ ደረጃ ነው። ቀለሙ በጣም ኮምባይን አድርገዋል። ወርቃማና ና እርሳስ ከለሩ በጣም አምሯል። ከዚህ በፊትም በዚሁ ቀለም ነበር የሰራ ነው። እናንተ በፈለጋችሁት አይነት ከላር ማዘዝ ትችላላችሁ። ግራና ቀኝ ኮሜዲ ነው አለ ኮሜዲኖቹ እንዲሁም ተመሳሳይ ወርቃማ ነው የተቀቡት ኮምፕሌት አንድ ቤት ውስጥ ስለሚሆን ተመሳሳይ ማድረጉ አሪፍ ነው ብለን ነው ይህን የተጠቀምነው። ቁልፍ አለው ኮሜዲኖ ላይ በስላሴ እንዲሁም ቀለሙ የሚወለወል ነው። እዚህ ጋር ደግሞ አንድ ሜትር ከያ ኮስሞቲክስ ያለ በጣም የሚያምር ኮስሞቲክስ ነው። መሳቢያዎቹ በስላይደር የተሰሩ ናቸው። ወደ ስድስት መሳቢያዎች ያሉት በቀኝ በኩል በር ተጠቅመናል። ይህንንም ተመሳሳይ ወርቃማ በርሳስ ከለር ነው የተቀባው። መሳቢያዎቹ በስላይደር ነው የተሰሩት። ሳብ አርገናቸው አይወርቁም ማለት ነው። ለአጠቃቀም ምቹ ናቸው። ወንበር አለው የራሱ በሌዘር የተሰራ በሌዘርና በስፖንች ላጠቃቀም ምቹ ነው። ውበት እንዲሁም ጥራት ያለው እቃ ነው። ጋራንት ያለው እቃ ነው። መሳቢያዎቹ ብዛት አላቸው። ብዙ እቃዎች ያስቀምጣሉ። ላጠቃቀም ምቹ ናቸው። ቀለሙ ቶሎ የማይቆሽሽ እንዲሁም ለመወልወል ቀላል የሆነ ቀለም ነው። እናንተ በፈለጋችሁ ከለር ማዘዝ ትችላላችሁ ማለት ነው። ማኒላዎቹን እና መያዣዎቹንም ከሱ ጋር የሚሄድ ከኮስሞቲክሱ ጋር ከከለሩ ጋር የሚሄድ ከእቃው ጋር የሚሆን መርጠን የተጠቀም ነው። በጣም የሚያምር እቃ ነው። እናንተ የፈለጋችሁትን ዲዛይን የራሳችሁ ዲዛይን ካላችሁ ልካችሁ እንሰራላችሁ ይሆናል። ከሙያ እስከ ፊኒሽንጉ በደንብ የተሰራ እቃ ነው። ይህ እንደምትመለከቱት በጣም ውበት አለው። እነዚህ የምትመለከታቸው በእጅ የተሰሩ ቅርጻ ቅርጾች ናቸው፣ ኮስሞቲክሱ ላይ ያሉ ናቸው። በጣም ውበት ያለው እቃ ነው። እናንተ የራሳችሁ ዲዛይን ካለ መላክ ትችላላችሁ። ዚጋ አንድ ሜትር ከያ ቁምሳጥን አለ። አብሮ የሚሄድ ቁም ሳጥን ነው። በአንድ ላይ የተሰራ ነው። አራት መደርደሪያዎች አሉ። መደርደሪያዎቹ በዛ ሲሉ የሚታጠፉ ልብሶችን በብዛት ይይዝልናል። መሀል ላይ ደግሞ መስቀያ ያለው ልብሶችን በቁማቸው ለመስቀል ማለት ነው፣ ረጃጅም ልብሶችን ቁምሳጥኖ ረዘም ያለ ነው። በቀኝና በግራ እንዲሁም መደርደሪያ ናቸው፣ ሁለቱም ቀኝና ግራ ያሉት። መሀል ላይ ያለው ይሄ መስቀያው ስላልታሰረ ነው፣ ያው መስቀያ ነው ማለት ነው። መሀል ላይ ብዙ የሚታጠፍ ልብስ ስለሚበዛ ዳርና ያው በደንበኛ ፍላጎት ነው የሚሰራው። ከላይ ደግሞ የኮንፎርት አለው ውስጡንም ውጭንም የሚቀባ ነው። ውስጡን ቀይ ቀብተናል። ማንኛውም እቃ ውስጡን እንቀባለን ማለት ነው። ቁምሳጥን ሲሆን ደግሞ በተለየ ውስጡ መቀባት አለበት። ያው የሥራ ቦታ ስለሆነ አቧራ አለው። ቤት ከገባ በኋላ ይወለወላል ማለት ነው። ወደ ደሴ ከተማ የሚሄድ እቃ ነው። በቅርቡ ሌሎችም የምናወጣቸው እቃዎች ይኖሩናል። እነሱን ቪዲዮ አርገን የምንለቃቸው ይሆናል። ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩን። የተጠቀምናቸው ማንዲላዎችም አዲስ የመጡ ከእቃው ጋር የሚሄዱ ከለራቸውም፣ እንዲሁም በአይነታቸው አሪፍ የሆኑትን ነው የምንጠቀመው። ከእቃው ጋር የሚሄድ ማለት ነው። ቁምሳጥን ጀርባውን በወፍራሙ ኮምፒስታቱ ማለትም ዜሮ ስድስት በሚባለው ነው የምንጠቀመው። ወፍራም ነው፣ በቀላሉ የሚሰበር ነገር አይደለም። ቁምሳጥን ላይ ሲሆን እሱን ነው የምንጠቀመው። እንዲሁም ጥልቀቱ 50 ሴንቲሜትር ነው። ቁምሳጥን ላይ የምንሰራው 50 ሴንቲሜትር ሲሆን ጥልቀት ሲኖረው ልብስ ወደ ውስጥ በደንብ ይይዛል ማለት ነው። በአርባ ምናምን የሚሰራለ ያው እንደ ትዕዛዛችሁ ነው፣ ግን በንበኛ የምንሰራው በ50 ሴንቲሜትር ነው ማለት ነው። እቃዎቹ የአንድ ሰው ስለሆኑ ከለራቸው ተመሳሳይ ነው። ቁም ሳጥኑ እንደምትመለከቱት በጣም ውበት አለው። ልሙጥ መሆኑ በጣም አሳምሮታል። በሮቹ ላይ ፍልፈል ምናምን ካላቸው ብዙ ጊዜ የሆነ ትንሽ ጊዜ ከተጠቀማችኋቸው በኋላ ያፋሽናቸው ያልፋል ይባላል። እንደዚህ ልሙጥ ነገሮች ግን በጣም ነው የሚያምሩት። ከለሩ ግን አብሮት በጣም አምሮበታል ማለት ነው። እናንተ የፈለጋችሁትን ከለር ዲዛይን መላክ ትችላላችሁ። እኛ ዝግጁ ነን ለመስራት። ይሄ ከአንድ ወር ከአስራ አምስት ቀን በፊት የታዘዘ እቃ ነው። ክረምቱ ጋር ብዙም ስላልተመቸን ነው እንደውም ያላደረስ ነው። ፍጥነትና ጥራቱን ለኛ መቶ ትችላላችሁ። ታማኝነትም እንዳለው ሆኖ በጥራት እናደርሳለን ማለት ነው። ያላችሁበት ሰርተን እናደርሳለን። አድራሻችን ወሎ ከሚሴ ሲሆን ስልካችንን እናስቀምጣለን። በምናስቀምጠው ስልክ ዋትሳፕ፣ ቴሌግራም፣ ኢሞ ላይ እየገባችሁ ማዘዝ ትችላላችሁ። መነጋገር እንችላለን። ይህ እንደምትመለከቱት ያው ቀረብ ብዬ ላሳያችሁ። በካሜራ 50 ሴንቲሜትር ነው ማለት ነው። እዚህ ጋር 50 ሴንቲሜትር ነው። ቁምሳጥን የምንሰራው ወደ ውስጥ ጥልቀቱ ከ50 ማነስ የለበትም ማለት ነው። ጀርባውን በጣም ጠንካራ ነው፣ በቀላሉ የሚቆርጥ ወይም ደሞ የሚሰበር ነገር አይደለም። ልዩነቱ ይሄ ነው። ለምሳሌ እችኛው ዜሮ ሶስት የምትባለው ስሷ ናት። ይሄኛው ደግሞ የስዋ ደብል ነው ማለት ነው። ውፍረቱ ሁለት እጥፍ ነው የምንጠቀመው እዚህ ላይ ከጀርባው። ስራው በጥራት ነው የምንሰራው። ሁሉም እቃዎች በጣም የሚያምሩ ናቸው። ኢምፖርት የሚመስሉ እቃዎች ናቸው። እዛው ግን በራሳችን እጆች የሰራናቸው ውብ እቃዎች ናቸው። ቀለማቸውም እንዲሁም አሪፍ ቀለም ነው የምንጠቀመው። ቁመቱ 2 ሜትር ከአርባ ነው፣ ወደ ላይ ወደ ጎን ሜትር ከ20 ነው። ጥልቀቱ 50 ሴንቲ ሜትር ነው። ለመረጃ እንዲሆናችሁ በዝርዝር ልንገራችሁ ብዬ ነው። ወንበሩንም አውጥታችሁ መጠቀም ትችላላችሁ የፈለጋችሁበት ቦታ። እንደዚሁም ቢሆን በጣም የሚያምር ነው። አጠቃቀም ምቹ የሆነ እቃ ነው። ፍሬሙ ከላይ ብቻውን መነሳት ይችላል ከቦታ ቦታ ለማንቀሳቀስ። ቁምሳጥኑም እንደዚሁ ተደራቢ መነሳት ይችላል። በሩንም ፈታ መፍታት ይቻላል ማለት ነው። አልጋው ከግርጌው በኩል ሃምሳ ሴንቲሜትር ከፍታ ሲኖረው ከስፖንዳው በኩል ደግሞ አርባ ሴንቲሜትር ነው ከስር ክፍተት ሲኖረው ስላላችን ክፍተት ከስር አድርገንበታል ማለት ነው። እና ማንኛውንም ቃ ከፈለጋችሁ ቁጥራችንን እናስቀምጣለን። በድጋሚ ስለተከታተላችሁ እናመሰግናለን። የዚህ የሙሉ እቃ ዋጋ ሶስቱ እቃ የተሰራው በሰማኒያ ሺህ ብር ነው ማለት ነው። ቁም ሳጥኑ በጣም የሚያብር ነው። ሜትር ቢሆንም ብዙ እቃ መያዝ ይችላል ማለት ነው። አራት መደርደሪያ መሆኑ በጣም አሪፍ ነው። መደርደሪያዎቹ ሳንሱ የሚይዘው የልብስ አቅም ይቀንሳል ማለት ነው። መደርደሪያዎቹ ብዙ አድርገናቸዋል። የከለር ምርጫ በጣም የሚያምር ከለር ነው። በነገራችን ላይ ቁልፍ እናደርግበታለን በሮቹ ላይ ሶስቱ በር ላይ ስለተከታተላችሁ እናመሰግናለን ላይ